የምትፈልገውን ልክፈል። ስደበኝ፣ ለምን መታወቁን ነው የምፈልገው። አንተ ስትሰድበኝ ቫይራል ይወጣል፣ ከዛ በኋላ ሲያዩ እውነተኛ ሀብታም መሆኔን ያውቃል ብለዋል። እግደለኝ ታላር። እንዲሁ ሀብትን ልናገር ፈልጋለ ሆነ ነው እንደሱ አልፈልግ። የምሰድበኝ ከሆነ ግን ፕራሚሽን፣ ደስ የሚል ነገር አደርጋለሁ ብለዋል። እግዚአብሔር ምስክሬ፣ እና ተደነቄ ልሙ። በጣም ሰው ነው ሰውየ፣ ደንግጬ ልሙ ሰው ሁለት ፍምስና በዚህ ደረጃ የሚፈልገው ነገር ነው። የእኔ ባህሪ ነው የማይመቻቸው እነዚህ መላላ ስለለመዱ ሰዎች። አሁን አንተን፣ አዎ እኔ አይመቻቸው። አታፈናፍንማ አንተ። ለምን አታፈናፍንም? ለዛ ነው አትመችም። ለመላስ የሚያመች ነገር ይዛ አልመጣ። ቢዲሱ አሁን ይጠብቃሉ። አሁን እኮ ነውር ነው አሁን ሰው ለሰው እኮ የመልስ የምትመስጠት አለብ። እኔ ዝም ብላለሁ፣ ሰግጥባቸዋል አንድ ደግሞ አንዴ የሆነ ነገር ካልክ ትንሽ ከበድ ያለ ነገር ስለምትል እንደ ትሬንድም ስለሚሄድ ነውር አይደለም። እንዲ ብሎኛል አንዱ ልጅ ትሬንድ አርገዋል። አንዲአታድርም እንዴ ስድብ አትሰድበኝም እንዲ ነውር አይደል? እንደዚህ ይለኛል። አሁን ይሄ እንደዚህ መላላስልም አሁን አሁን እነዚህ ዝም ብለው ምን ለማየት የምትጠይፋቸው አይነት ሰዎች መቶ፣ እንጂ መላላስ እኮ አርት ነው፣ ትስቃ ትጫወታለ ምናምን። አሁን የመረረ ጥላቻ ምናምን የገባባቸው ሰዎች ሲሙጥ ይደብራል። በተረፈ ግን ምትላላሱ ምን እያለ መሰለ፣ ቴዲ አርጅቶ እንዴት ይላስ እያለ ነው። ሁ በትንሹ ኮኔ በአመት ይበልጠኛል። ደግመን ስንገናኝ ፀጉሬን ካሰራ በኋላ ለመጀመሪያ ጊዜ የተገናኘ ነው፣ አትላንታ ነው። እና ተላጨው አላለኝ፣ ተላጨው አለ። አይ ጎረምሳ መስላል፣ እኔ ታላቅ መስያለው። ተላጨው እኔን በእድሜ ታናሽ መስላል። ተላጨው ለአንሳ የተዘጋጀው ጥያቄ ነው። በነገር አስለቀሰኝ ነው። በጣም ለአንሳ የተዘጋጀው ጥያቄ ነው። እሱ ከሙሽ ለይ በጣም ደስ የሚል ነው። በዚህ አጋ እናስተዋውቅለት። ቁርጥ ቤት ከፍቷል ያለበት አካባቢ። በልቶ ጨረሰው እንጂ ማን ይበላል? ራሱ ነው ግማሹን ያጸዳና አሁን ጨረስኩት አልቋል። ሁሌ ቅዳሜና ወር ነው ያለው ሁሌ ይጸዳል ያልቅ ሰው፣ ቀድግር ብሎ ነው ቀድሞ የሚመጣው። ጨዋታ ምስላለማለት ግማሹን ግን ያጸደዋል እሱና ማን ነው ማፊ የሆነው ያጸዱታል ገና እንደገባ ቅምሻ ብለው ግማሹን ያሰዳሉ። እና ሰው እየመጣ ስማ ስጋ እያጣ ስለሆነ ካልሆነ ሁለት በሬ ሁለት በሬ ረድ፣ አንድ አይሆንም አጋ። አንዱን ግማሹን ብሉት እናል። እየመጣ ስጋ እያጣ ስለሆነ ሰው ስሞታ ደርሶኛል። በህግ አምላክ ሁለት በሬ ረድ፣ ታንክ ቀጥል። ልጁ የቢዝነስ ሰው ነው። ሲበላም ራሱ የሆነ ሰው ከፍሎለት ነው እንጂ ከራሱ ይመስላል። የተረፈው ነው የሚሸጠው ይላል ሞ ከግራ ኪስ ወደ ቀኝ ኪስ ገንዘብ